በአማራ ክልል በተለያዩ አካባቢዎች የኮሌራ ወረርሽኝ መከሰቱን የኅብረተሰብ ጤና ኢንስቲትዩት አሳሰበ። በሽታው በንክኪ መልኩ ከሰው ወደ ሰው የሚተላለፍ በመሆኑ በበሽታው የሚጠቁ ዜጎች ቁጥር እየጨመረ እንደሚገኝ ተገልጸዋል። አዲሱ ተስፋዬ። በአማራ ክልል በተለያዩ የጸበል ቦታዎች የኮሌራ ወረርሽኝ እየተከሰተ በመሆኑ ህብረተሰቡ ወደ እነዚህ ቦታዎች የሚያደርገውን ጉዞ ሊያቆም እንደሚገባም የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀም። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ የኮሌራ ወረርሽኝ በዚህ ዓመት ከታህሳስ 23 ጀምሮ በተለያዩ የጸበል ቦታዎች መከሰቱን ገልጸው በበሽታው ምክንያት በሺዎች የሚቆጠሩ ዜጎች መጠቃታቸውን ተናግረዋል። ታህሳስ 23 2017 ጀምሮ፣ እስከ ዛሬ ድረስ የኮሌራ በሽታ የተጠቁ በኮሌራ በሽታ የተጠቁ ሰዎች ሪፖርት እየተደረጉ ነው። ዋናው ለክልሉ ስጋት የሆነው በቋራ ወረዳ፣ በምራብ ጎንደር ቋራ ወረዳ በርሜል ጊዮርጊስ በሚባል የጸበል ቦታ እና እንደዚሁም ደግሞ ምርት ገለጎ በሚባል አካባቢ የሚገኙ ሁለት ጸበል ቦታዎች። በዋናነት ግን የበርሚል ጊዮርጊስ ተብሎ የሚጠራው እሱ ጋር ብዙ ስራ መስራት ተሞክሮ ነበር፣ ግን መቆም አልቻለም። ቀጥሎ እንግዲህ ወደ አንድ አሳ እዚህ ባህር ዳር ዙሪያ አንድ አሳ የሚባል አካቀበሌ እዛ ቦታ ላይ እንደዚሁ የጸበል ቦታ አለ። እሱም ላይ በሰፊው መከሰት ጀመረ። ከዛ በተጨማሪ በአዊ ዞን ጃዊ ወረዳ ፍልሃ የሚባል የጸበል ቦታ ላይ እንደዚሁ የኮሌራ ህሙማን ተከስቷል ማለት ነው። የኮሌራ በሽታ በንክኪ መልኩ ከሰው ወደ ሰው የመተላለፍ እድሉ ከፍተኛ ነው ያሉት ዋና ዳይሬክተሩ ኅብረተሰቡ በነዚህ የጸበል ቦታዎች በሚያደርገው እንቅስቃሴ በከፍተኛ መጠን እየተጠቃ መሆኑን አስረድተዋል። ከሌላ አካባቢ በርከት ያለ ሰው ወደ ጸበል ቦታዎቹ ሲሄድ እነዚህ አካባቢዎች ይበከላሉ ማለት ነው። አንደኛ ከአቅማቸው በላይ ነው ሰው የሚኖርባቸው በጣም በብዙ ሺዎች ሰው በአንድ ጊዜ ሲሄድ ያንን የሚያክል በጣም ብዙ ሺ ሰው የሚያስተናግድ የመጸዳጃ ቤት፣ የንጹህ መጠጥ ውሃ አቅርቦት፣ አጠቃላይ የንጽህና አጠባበቅና ሰው በቀላሉ የመነካካት የንክክ የትፍፍግ ነገር ስለሚኖር በቀላሉ በሽታው ይተላለፋል ማለት ነው። የኮሌራ ወረርሽኝ በእነዚህ የጸበል ቦታዎች ይከሰት እንጂ በሌሎች አካባቢዎች እየተከሰተ መሆኑን ያረጋገጡት ዋና ዳይሬክተሩ በጉዞ ወኪል አማካኝነት ከአዲስ አበባና ከሌሎች አካባቢዎች ወደ እነዚህ የጸበል ቦታዎች የሚደረግ ጉዞ ሊቆም እንደሚገባ ማሳሰባቸውን አስታውቀዋል። በጣም በብዙ አውቶቡሶች እነዚህ የጉዞ ወኪሎች በጣም አድቮኬት እየተደረገ ወይም ደግሞ ትልቅ ቀስቀሳ እየተደረገ ነው በብዛት የሚሄድ ሰው። እና ይሄ ደግሞ ትክክል አይደለም። በመጀመሪያ ደረጃ እንግዲህ እነዚህ ከሃይማኖት ጋር ግንኙነት ያላቸው ናቸው። የቤተ ክህነት ወይም ደግሞ የጸበሉ ቦታ አስተዳዳሪዎች ከአቅም በላይ ሰው እየሄደ በጣም ብዙ ሰው እየታመመና ክልሉን አልፎም ለሀገርም ችግር ስለሚሆን አገልግሎቱ ለተወሰነ ጊዜ ማቋረጥ ያስፈልጋል ማለት የኮሌራ ወረርሽኝ በአማራ ክልል በሐምሌ ወር 2015 ዓ ም በበርሜል ጊዮርጊስ አንዳሳና ሌሎች የጸበል ቦታዎች ተከስቶ በርካቶች በወረርሽኙ መጠቃታቸው የሚታወስ ነው